በህይወት አንድ ቦታ ብቻ እንደ ቆምክ ተሰምቶ ያውቃል? ምን ያህል ጥረት ብታደርግ ህይወት ወደፊት እንደማትሄድስ? ምናልባት ድካም ይሰማ ይሆናል። ከባድና ያለቀለት አይነት ስሜት። ኃይለኛ ታሪክ ላካፍላችሁ እፈልጋለሁ። ህመም እንዴት እንደሚያምና እንደሚለውጥ የሚያሳይ ታሪክ ስለ ንስር ነው። በሰማይ ላይ ካሉ በጣም ኃይለኛ ወፎች አንዱ ንስር ነው። እስከ ሰባ ዓመት ድረስ ይኖራል። ነገር ግን በ40 ዓመቱ አንድ እንግዳ ነገር ይከሰትበታል። ሰውነቱ መውደቅ ይጀምራል። አጥንት የሚሰብረው ምንቃሩም ጠማማና ደካማ ይሆናል። ከባባድ እንስሳትን መያዝ የሚችሉ ጥፍሮቹ ታዳኞችን ለመያዝ ይቸገራሉ። እናም ላባዎቹ ለመብረር በጣም ከባድ ይሆኑበታል። በዚህም ጊዜ ንስር አንድ ምርጫ አለው። መሞት ወይም በተፈጥሮ ውስጥ በጣም ከባድ ከሆኑ ለውጦች አንዱ ውስጥ ማለፍ። ታዲያ ምን ያደርጋል መሰላችሁ? ወደ ረጅም ተራራ ጫፍ ይበራል። ማንም ወደ ሌለበት ቦታ ይወጣና እንደገና መወለዱን ይጀምራል። በመጀመሪያ ምንቃሩን በድንጋዮች ላይ ያጋጫል እስኪሰበር ድረስ። ከዚያም እስኪያድግለት ይጠብቃል። ቀስ ብሎ በህመም፣ አዲስ ምንቃር ተመልሶ ያድጋል። ከዚያም ምንቃሩን ተጠቅሞ ያረጁ ጥፍሮቹን ይነቃቅላል። አዲሶቹ ጥፍሮች ሲያድጉለትም ላባዎቹን ይነቃቅላል አንድ በአንድ ይህ ሂደት አምስት ረጅም ወራትን ይወስዳል። የአምስት ወር ህመም፣ እያንዳንዷ ደቂቃ ለእሱ መከራው ናት። ግን ሲጠናቀቅ ንስር አዲሱን ክንፉን ያዘጋጅና በረራ ይጀምራል። ጠንካራ፣ ፈጣን፣ ከመቼውም በበለጠ ኃይለኛ ሆኖ ሌላ 30 ዓመትን ለመኖር ዝግጁ ነው። አሁን ልጠይቅህ፣ ምን ይከብድሃል? ፍርሃት ነው? ጥርጣሬ? የድሮ ልማዶች? መርዛማ የሆኑ ሰዎች? ለማደግ መልቀቅ ያለብህ የህይወት ክፍሎች አሉ። እድገት ይጎዳል። ለውጥ አይመችም። አንዳንድ ጊዜ እንደገና ከመገንባትህ በፊት መሰበር ያስፈልጋል። መሆን የፈለግከውን ለመሆን ማንነትህን መተው አለብህ። ልክ እንደ ንስር፣ በህመም በዝምታ አልፎ ተርፎም ኪሳራ ውስጥም ማለፍ ሊኖርብህ ይችላል። ግን መጨረሻህ አይደለም ዳግም ውልደትህ ነው። ትግሉን አትፍራ። ከህመሙ አትሽሽ፣ ተቀበለው። ይህ ስራህ ጠንካራ ያድርግህ። አልቆምክም፣ እየተሰራህ እንጂ። ስለዚህ አሁን ከባድ ጊዜ ውስጥ እየገባህ ከሆነ አስታውስ፣ እየተሰበርክ አይደለም፣ እንደገና እየተገነባክ ነው። አትፈርስም፣ እንደገና እየተወለድክ ነው። እንደ ንስር ክንፎች እየመጡ ነው። እንደገና ተነስ፣ ጠንካራ ሁን፣ ብልህ ሁን። እናም ከመቼውም ጊዜ በላይ ከፍ ለማለት ዝግጁ ሁን። ህመም የእድገት አንድ አካል ነውና አትፍራ፣ ተጠቀምበት። እንዲህ አይነት ጠቃሚና አስተማሪ ታሪኮችን ማግኘት ከፈለጋችሁ አሞና ቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ በብላያትንም